ያለፈው ክፍለ ጊዜያችን ላይ ክፍል ፋዮችን ወደ አስርዮሻዊ ቁጥር መቀየር ተምረናል። በዛ ላይ ክላሳችን የምንማረው ደግሞ አክታሚና ኢ-አክታሚ አስርዮሻዊ ቁጥሮች ይሆናል ማለት ነው። አክታሚ ማለት አክታሚና ኢ-አክታሚ አስርዮሻዊ ቁጥሮች የምንላቸው ተርሚኔቲንግ እና ነን ተርሚኔቲንግ ዴሲማልስ እንላቸዋል ማለት ነው። አስርዮሻዊ ቁጥር ማለት ዴሲማል ማለት ነው። አንድን ክፍል ፋይ የማካፍ ሂደቱ መጨረሻ ያለው አክታሚ ከሆነ ክፍልፋዩ ወይም አስርዮሽ ቁጥሩ ምን ይባላል? አክታሚ አስርዮሽ ይባላል። አክታሚ አስርዮሽ ይባላል። ቁጥሩ አክታሚ አስርዮሽ ይባላል። ለምሳሌ ሁለት አምስተኛ ወደ አስርዮሽ ቀይሩ ብለናል። ሁለት አምስተኛ ወደ አስርዮሽ ወደ የምንቀይርበት ጊዜ ሁለት ሲካፈል ለአምስት ነው የምናደርገው። ሁለት ሲካፈል ለአምስት በረጅሙ የማካፈል ዘልና ካፈላል ማለትም ሁለት ሲካፈል ለአምስት አይችልም። እዚህ ጋር ዜሮን እንሰጥና ነጥብ እንሰጣለን እዚጋ 0 ነጥብ ሰጥተን እዚህ ጋር 0 እንሰጣለን። ሃያ 20 ሲካፈል አምስት ነው አራት 4 ሲባዛ በአምስት 20 ስለዚህ ሃያ ሲቀነስ ሃያ 0 ነው። አክታሚ አስርዮሽ ነው። አክታሚ አስርዮሽ የሆኑበት ምክንያት ምንድነው? ቀሪው 0 ነው የሚመጣው ወይም ደግሞ የማካፈል ሂደቱ መጨረሻ አግኝቷል ተቋጭቷል ማለት ነው። ስለዚህ ያ አይነት አስርዮሽ ቁጥር ምን ይባላል? አክታሚ አስርዮሽ ይባላል። ስለዚህ ሁለት አምስተኛ ኩል ይሆናል 0 ነጥብ አራት ይሆናል ማለት ነው። እንደዚህ አይነት አስርዮሻዊ ቁጥር ከሆነ አክታሚ አስርዮሻዊ ይባላል አክታሚ አስርዮሻዊ ጋሬት እሺ ሁለተኛው አንድን ክፍልፋይ ቀሪውን ለቆጠረው ሲታካፈሉ ቀሪው ዜሮ የማይሆን ከሆነ እና የማካፈሉ ማካፈሉ የማይቋረጥ ከሆነ ይህ አይነት አስርዮሻዊ ቁጥር ወይም ደግሞ ይህ አይነት ቁጥር ደግሞ ማካፈሉ ድግግሞሽ ካለምን ይባላል ኢ-አክታሚ አስርዮሻዊ ቁጥር ይባላል አክታሚ አስርዮሻዊ ቁጥር። ስለዚህ የማካፈል ሂደቱ የማይቋረጥ ከሆነ ላይ የሚደጋገም ከሆነ ያክታሚ አስርዮሻዊ ቁጥር ይባላል ማለት ነው። ለምሳሌ ያክታሚ አስርዮሻዊ ቁጥሮችን አናቱ ላይ ምን ማለት ነው እናደርጋለን። ወይም ድግግሞሽን ለመግለጽ ከቁጥሮቹ አናት ላይ የነጥብ ምልክት ወይም ደግሞ የሰበዝ ምልክት እናስቀምጣለን። ነጥብ ምልክት የምናስቀምጠው አንድ ቁጥር ከሆነ በተደጋጋሚ የሚደጋገመው ነጥብ ምልክት እናስቀምጣለን ሁለት ወይም ሶስት ቁጥሮች ሁለና ከዚያ በላይ የሆኑ ቁጥሮች ከሆኑ ደግሞ የሚደጋገሙት ለምሳሌ እያለ እያለ ምልክት እናስቀምጣለን። የሰረዝ ምልክት ከቁጥሮቹ አናት ላይ መሆኑን ያመላክተናል። እያለ ይቀጥላል ማለት ነው። ነገር ግን 6 ከቁጥራናት ለጆት ማረክ ስድስት ብቻ ናት የምትቀጥለው ማለት ነው ወይም የሚደጋግመው ቁጥር ስድስት ብቻ መሆኑን ያመላክታል ማለት ስለዚህ አንድ ክፍል ፋይ ጠሉ ለቆጠሩ በምተከፍሉበት ጊዜ የማካፈል ሂደቱ የማይቋረጥ ከሆነ እና ቀሉ ዜሮ የማይሆን ከሆነ ክፍል ፋዩ ወይም አስርዮሽ ቁጥር ምን ይባላል አክታሚ አስርዮሽ ቁጥር ይባላል አንድን ክፍል ፋይ ጠሉ ለቆጠሩ በምተከፍሉበት ጊዜ የማካፈል ሂደቱ የሚቋረጥ ከሆነና ቀሉ ዜሮ የሚመጣ ከሆነ ክፍልፋዩ ምን ይባላል አስርዮሻዊ ቁጥሩ አክታሚ አስርዮሻዊ ቁጥር ይባላል ማለት ነው ለምሳሌ የአክታሚ አስርዮሻዊ ቁጥር መካከል ሰባት ዘጠነኛ ይሄን ክፍልፋይ ወደ አስርዮሻዊ ቁጥር ቀየው ነው የሚለው ሰባት ዘጠነኛ ማለት ሰባት ሲካፈል ለዘጠኝ ነው የምናደርገው ሰባት ሲካፈል ለዘጠኝ ስለማይችል እዚህ ጋር ዜሮ ነጥብ እንሰጥና ዜሮ እንሰጣለን ሰባት ሲካፈል ለዘጠኝ ማለት ነው ስንት ጊዜ ሰባት ጊዜ ሰባት ሲባዛ ለዘጠኝ መካፈል ስለማይችል ዜሮ ጨምራለን። ሰባት ሲካፈል ለዘጠኝ ሰባት ጊዜ። አሁን ሰባት ሲባዛ በዘጠኝ ስልሳ ሶስት ሰባት ሲቀነስ ስልሳ ሶስት ሰባት እያለ ይሄዳል። አሁንም ስለማይችል እዚህ ጋር ዜሮ እንሰጥና ሰባ ይሆናል ማለት ነው። ሰባት ሲካፈል ለዘጠኝ ሰባት ጊዜ ሰው ሰባት ሰባት እያለ የተደጋገመ ይሄዳል። ይህ አይነት ቁጥር ከሆነ ምን ይባላል? የአክታሚ አስርዮሻዊ ቁጥር ይባላል ማለት ነው። የአክታሚ አስርዮሻዊ ቁጥር እንደዛ አይነት ክፍልፋይ ከሆነ ኢ-አክታሚ አስርዮሻዊ ቁጥር ይባላል። ስለዚህ ሰባት ዘጠነኛ ማለት ወደ አስርዮሻዊ ቁጥር ሲቀየር ዜሮ ነጥብ ሰባት ሰባት እያለ ይቀጥላል ማለት ነው። ይህ ኢ-አክታሚ አስርዮሻዊ ቁጥር ነው ማለት ነው። ሰው አክታሚና ኢ-አክታሚ አስርዮሻዊ ቁጥር ልዩነታቸው አክታሚ አስርዮሽ የምንለው የማካፈል ሂደቱ የሚቋረጥ ከሆነ ወይም ቀሪው ዜሮ የሚመጣ ከሆነ ምን ይባላል? አክታሚ አስርዮሽ ይባላል። ኢ-አክታሚ አስርዮሽ የምንለው ደግሞ ለአሉ ወይም ለቆጣሪ በምናካፍልበት ጊዜ ቀሪው ዜሮ የማይሆን ከሆነ እና የማካፈል ሂደቱ የማይቋረጥ ከሆነ ወይም ድግግሞሽ ካለው የአክታሚ አስርዮሽ ይባላል ማለት ነው። የአክታሚ አስርዮሽ ይባላል። ስለዚህ የአክታሚ አስርዮሽ ለምሳሌ 79 ኛ ስናካፍለው 0 ነጥብ 77 እያለ ይቀጥላል። አክታሚ አስርዮሽ ደግሞ ለምሳሌ ሁለት አምስተኛ በምናካፍልበት ጊዜ 0 ነጥብ 4 ይሆናል። 0 ነጥብ 4 አይቀጥልም፣ ቀሪው 0 ስለመጣ ስለዚህ የአይነት አይነት ክፍልፋይ